ይህን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። አስደንጋጭ መረጃ በአብርሽና በሩታ ጉዳይ ይዤላችሁ መጥቻለሁ። ይሄን መረጃ ለእናንተ ባላጋራችሁ ደስ ይለኝ ነበር። እንግዲህ ሰሞኑን እንደምታዋቸው አብርሽና ሩታ ወደ ቀደመው ፍቅራቸው የመመለስ አይነት ነገር አይተን ነበር። እንደምታውቁት እንግዲህ የወርቅ ስጦታም ተሰጥቷታል፣ አብርሽ ለሩታ አበርክቷል። እንዲሁም የመኪና ስጦታም ለሩታ ሲያበረክት አይተናል። ደስ ብሎናል። እንግዲህ እውነት ይሁን አይሁን ባናቅም እንኳን ደስ ብሎናል። እውነት መሆኑን የምታውቁ ካላችሁ ኮመንት መታችሁ እውነት ነው መኪናውም፣ እንዲሁም ወርቁ ልትሉኝ ትችላላችሁ። ወርቁ እውነት ነው ካላችሁኝ ግን ውሸት ነው ውሸት ነው። ወርቁን እንግዲህ ገዝታ የላከችው ሄርሜላ እንደሆነች ታውቋል። ሄርሜላ አብርሽን በወርቅ የመለወጥ ያህል ትግል እያደረገች ነው። አብርሽን ሄርሜላ የግሏ ለማድረግ የማታደርገው ያላረገችው ነገርም የለም። ሌላው አስደንጋጭ መረጃ ደግሞ የሰማሁት በእውነት ነው፣ ምናችሁ ሄርሜላ ከአብርሽ እንዳረገዘች። ቪዲዮ ላይ መግቢያው ላይ እንዳያችሁት እየጠየቋት መሆነሽ ነው አረ፣ ምንድን ነው እያሉ አብርሽና ጓደኞቹ እየጠየቋት ሩጣ ወደ ሽንት ቤቱ ትገባለች ማለት ነው። ለምን ገባች ካላችሁ ው ሴቶች የእናንተን ባህሪ ስታረግዙ አካባቢ ምን አይነት ምልክቶች እንዳሉ ታውቃላችሁ፣ እና ያንን ምልክት ነው እንግዲህ ያየነው ቪዲዮ ላይ። በጣም አስቸጋሪ፣ አስደንጋጭ ነገር እየተፈጠረ ነው። አብርሽና ሩታ የመጨረሻ ሊለያዩ አሁን ጫፍ ላይ ይገኛሉ ማለት ነው። ሩታን በተወሰነ መልኩ ነቅታለች። ወርቁ ከሄርሜላ እንደሆን ተገዝቶ በአብርሽ በኩል እንደተላከላት ትላንት አልፈልገውም ወርቁን ውጣልኝ ብላ አብርሽንም ከቤቷ ስታስወጣው አይተናል ማለት ነው። እጅግ በጣም የሚገርም ነው። ሄርሜላ ምን አይነት ሀሳብ ነው ያላት? አብርሽን በወርቅ ለመቀየር ሩታን ማታለል፣ አብርሽን የራሷ ለማድረግ ሩታን ማታለል በተለያዩ ስጦታዎች ማታለል ነው ያሰበችውና እንዴት እንደዚህ ልታስብ ትችላለች በሚለው ትንሽ ብዙ ተመልካቾች በኮመንትም በተለያየ ነገር ያው ተበሳጭተዋል። እንግዲህ አብርሽ ከሁለቶችም ታንዷ ከሩታ እንኳን ያለው ልጅ መቶ ፐርሰንት የእሱ እንኳን ባይሆን ከሄርሜላ ግን መቶ ፐርሰንት የእሱ እንደሆነ እየተረጋገጠ ይገኛል። እጅግ በጣም አወዛጋቢ ነገሮች ይፈጠራሉ። ሰሞኑን እንግዲህ ጠብቁ ለማለት ነው። እንግዲህ መረጃውን የተለያዩ እህቶቼ የሚያውቁ አብርሽ ጋር ከጎኑ ያሉና እንዲሁም ሩታን የሚያውቁ ሄርሜላን የሚያውቁ ሰዎች ናቸው። መረጃውን ወርቁ ከሄርሜላ ተገዝተው በአብርሽ በኩል ለሩታ እንዲሰጣት የተደረገ መሆኑን ለእኔ መረጃ ሰጡኝ። እኔም በውስጥ እንግዲህ ለሩታ በውስጥ ልኬላታለሁ። ሩታ መቶ ፐርሰንት እኔን በማመን መረጃውን በማመን ደጋግማ ሳትጠይቅ አብርሽን ጠርታ ይህ ስጦታ ካንተ አይደለም፣ የተበረከተልኝ ከሄርሜላ ነው። ከሄርሜላ ምንም አይነት ነገር ስጦታ መቀበል አልፈልግም። ሄርሜላ የገዛችውን ወርቅ የበለጠ ወርቅ የመግዛት አቀሙ አለኝ። እኔ እንኳን ባልችል ምርጥ ዲያስፖራ ፍቅረኛ አለኝ ስትል እንግዲህ ለአብርሽ ፊቱን በጨውታጡ እንዲወጣ አድርገዋለች። በጣም ተናዶን ነው የወጣው። አብርሽም እንዲህ አይነት መልዕክት ይዞ ባሄድ ጥሩ ነበር። ከቻለ ራሱ መግዛት ከቻለ ራሱ መግዛት አሁን ምንድን ነው? እኔ አሁን ምንድን ነው የሆነ ፈርቷል። ሰሞኑ እንደምታዩት ቤተሰብ ፈርቷል። ያው እኔ እዚህ እንዳለው የሩታ እንደማፈቀር ስለሚያውቅ ልጁም ያው ገና ዲኤንኤ ምርመራ አልተደረገም እንጂ የኔ እንደሆነ ጠርጥሯል፣ ጠርጥሯል እና ፈርቷል። በቃ የበለጠ በቃ ማርቼድስ ገዝቼ እንደምሰጣት ይተል፣ ሲዙኪ ይገዛለታል። ሱዙኪ አሁን መኪና ነው ሲዙኪ ገዝቶ ሱዙኪ ናት። ምን እንዴት ነው እንዴት ነው ሱዙኪ ሀያ አምስት ዓመት የተነዳ ሱዙኪ ይሰጣታል። እንዴት ቢንቃት ነው? እኔ እኮ እባክሽ አብርሽን ተይውና ወደ እኔ ነ ማርቼድስ፣ ዜሮ ዜሮ ማርቼድስ ገዝቼ ልስጥሽ እኮ እያልኳት። ማርቼድስ ዜሮ ዜሮ ዜሮ ዜሮ ማርቼድስ ገዝቼ ልሰጣታል። ወርቅ ከፈለገች ሙሉ ትሸርቷ ወርቅ፣ ሙሉ ቀሚሷ የባህል ቀሚስ የመሰለ ወርቅ ገዝቼ ልሰጣት። ፈቃደኛ ያለኛል። ምንድን ነው ምከሯት እስኪ፣ እስኪ ቤተሰቦቿ ምከሯት። ሩታ ምንድን ነው ሀሳቧ? የፈለገችውን ነገር እኔ ላሟላላት ፈቃደኛ ሞልቷል፣ ሞልቷል። ብቻ እሷ ልቧን ትስጠኝ፣ ልቧን ትስጠኝ፣ ንብረቴን እሰጣታል። በቃ ይሄ ነው ያለው ነገር እና የምታውቋት የምትቀርቧት ለሩታ ምከሯት። በየጊዜው በሆነች ብልጭልጭ ነገር እያታለለ ልቧን እየጎዳት ነው። በጣም በጣም ጨጓራው አልቋል። አሁን የለውም አስፓልት ነው እና ንገሯት ይህን ሱዙኪም የሰጣትን ሱዙኪ ትመልስለት፣ ወርቁ እንደመለሰችለት ትመልስለት። እኔ ማርቼድስ ዜሮ ዜሮ ያልተነዳ ማርቼድስ ገዝቼ እሰጣታለሁ። ይኸው ቀን በእናንተ ፊት ትመልስለት። በአደባባይ ኤፊ ሸውኖ የእኔ ፍቅረኛ ትበል፣ እኔ ገዝቼ ልግላታለሁ። ቀጥታ በዱባይ ነው ማስገባለን። ምንም እኛ አቅም ያለን ሰዎች ነው። እንደ አብርሽ ብለን ደግሞ እኮ ከዚህ አቅሙ ከሄርሜላ መሄድ ከስንት ሴት ሄዷል። ተውተው አብርሽተው ተው እንዳቀምህ እቺን የመሰለች ሚስት ልቧን ሰታህ ይኸው ልጁ እንኳን ያንተ አይደለም። አብርሃት ብትኖር ይሻላል ማለት ነው። አብርሃት ብትኖር ይሻላል። እኔ ኋላ ላፍ ካርኳት በኋላ ወየው ወየው ብትል ምንም የሚሰማ የሚያዳምጥ ይሄልን። ወዳችኋለሁ ቤተሰቦቼ። ለማንኛውም ለማንኛው ያው እንግዲህ ሄርሜላ እንዳረገዘችና ሰሞኑን በዚህ ጉዳይ ብዙ ጭቅጭቆች እንደሚፈጠሩና የመጨረሻ ሩታም የኔ ልትወጣ ከሱ ልትወጣ ካብርሽ ልትወጣ እንደምትችል ልነግራችሁ ወዳለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። ባባይ